አስቀድሜ ሁላችሁንም በጌታ በኢየሱስ ስም ሰላም ላችኋለሁ። ይህ ሁለተኛው ቻናሌ ነው። ቻናሉን ሰብስክራይብ፣ እንዲሁም ቪዲዮ ላይክ፣ ሼር በማድረግ ብዙዎች ጋር እንድታደርሱ በጌታ ፍቅር አሳስባለሁ። በቀጥታ ወደ ዛሬው ፕሮግራም እናምራ። የብዙ ክርስቲያን እድገት አንቆ የያዘ የወርቅ ምስል፣ ውጪ የተተከለ የወርቅ ምስል ሳይሆን ተሸክመ ነው የምንሄደው። ይሄ ነው በጣም ብዙ ክርስቲያን በእግዚአብሔር ፊት እንዳያድግ አእምሯችንን የወጠረ ከጠዋት እስከ ማታ ሲያሰግደን የሚውል ከጠዋት ከማታ አንዳንዶቻችን እንቅልፋችንን እየሰዋን ሲያሰግደን የሚሁ ጌታ ለናቡከረና ጾር የወርቅ ምስል አሁን በግድ ስገዱልኝ የሚለው ያላችሁ እንደሆነ ይው የሚያወራህ ዓለማዊነት የሚያወራህ ገንዘብ ሚያወራህ ፖለቲክስ ተራ ተራወሬ የሚያወራህ ጆክ በጣም ጆከኛ ሆነ ሕዝቡ ቀልድ፣ ሳቅ፣ ደስታ የሌለበት ሳቅ። እግዚአብሔር ፕሮሚስ ያደረገን ደስታ ነው፣ ግን ደስታ የሌለበት ሳቅ፣ እውነተኛ ጆ የሌለበት ሳቅ፣ ከጠዋት እስከ ማታ ለመሳቅ፣ ከጠዋት እስከ ማታ ወሬ፣ ከጠዋት እስከ ማታ ኢንተርኔት ከጠዋት እስከዋንታ ቲክቶክ ቃልተመኙ ተመኙ አይተነውም፣ አናቅም። ነቅሎናል። ከዚህ ከዚህ ነቅሎ እዚህ ሰክቶናል። በየቤታች ቀስ እያለ ቴሌቪዥን ገባ። አትሊስት ቴሌቪዥን፣ አሁን እኮ ቴሌቪዥንን የምታደንቅበት ጊዜ ላይ ደረሰ። ዘግተህ መሄድ ትችላለህ። ጥለኸው ነው የምትሄደው፣ ይዘው አትሄድ። ቲቪውን ጣለው። ምን ይነት ቲቪ፣ ጥለኸው መሄድ አይቀር። ይህ እኮ አትጥለው፣ መኝታም ጋር አለ፣ ቢሮ ስትሄዳለ ኪስ ውስጥ አለ። ሰው እኮ እርስ እንኳን ከእግዚአብሔር ጋር እኮ እርስ በርስ ማውራት እኮ ወስዶብናል። ዚስ ኢዝ ዘ ትራፕ ኦፍ ዘ ኤነሚ። ወንድሞች ናቶች ወጥ መድ እንደሆነ ለምንድን ነው የምንረሳው? አንቆ ይዞታል እድገታችንን፣ አምልኳችንን ሶ አምልኮአችን የጌታን ቃል ንባባችንን፣ ከሰዎች ጋር ያለንን ህብረት፣ ክርስቲያኖች ጋር ያለንን ፌሎሽፕ፣ አብሮ መጸለይን፣ ባይብል ስተዲ መሄድን ታክቶታል። እግዚአብሔር ይህንን እንዲሁ በእውነት የምናሸንፍበት ጉልበት ይለቀቀልን። ይሄ ቶታሊ ምንም አይጠቅምም። የሆነ በቃ እናንተ ፋራ ነገር ሁኑ፣ የዘመን ነገር አትጠቀሙ እያልኩ ነው። አረ እንዴት አድርገን እንችላለን መዋጀት? ያርግላችሁ እግዚአብሔር ይህን ጨክኝ የምናገርበት ምክንያት የአብዛኞቻችንን እድገት ይዞት አእምሯችን ተይዟል። በጣም በተንቀዠቀዡ ወሬዎች ተይዟል። ስልካችን ላይ ተሰክተን እየዋለን ሀሜት ስንሰማ እየዋለን ክፋትን የሚነግሩን ነገሮች ስንሰማ ስናይ እየዋለን የትቢት ነገርን ስናስብ እየዋለን ይህን ስንጠጣ እየዋለን። እንዴት ነው በእግዚአብሔር ፊት የምናድገው? እሱን ዘግቶ በእግዚአብሔር ፊት መሆንን ይጠይቃል። ማስወገድ መጨከን የአሮጌው ሰው ባህሪ ላይ መጨከንን ይጠይቃል። እንግዲህ እንዳደመጣችሁት ነው። መጽሐፍ ቅዱስ ሲናገር በሆሴ ትንቢተ ሆሴ ምዕራፍ 4 ቁጥር 14 ላይ የማያስተውልም ሕዝብ ይገለበጣል ይላል። ስለዚህ ማስተዋል ካለብን አሁን ነው ማስተዋል ያለብን ጊዜው ሳይመሽ። ምክንያቱም የጌታ መምጣት እንደ ኖህ ዘመን ይሆናል ነው የሚለው በዚያ ጊዜ በክረምትና በሰንበት እንዳይሆን በክረምት ወይም በሰንበት እንዳይሆን ጸልዩ ይላል። ማቴዎስ ወንጌል ምዕራፍ 4 ለጌታችን ኢየሱስ ክርስቶስ ጌታችሁ በምን ሰዓት እንደሚመጣ አታውቁም ነው የሚለው። ስለዚህ መንቃት ያለብን አሁን ነው። ከእንቅልፍ የምንነቃበት ሰዓት አሁን ነው ይላል መጽሐፍ ቅዱስ። ከእንቅልፍ የምነቃበት ከተኛንበት እንደው አሸልቦ ከወሰደንም ሰይጣን። ምክንያቱም አንተ የምትተኛ ነቃ አለ ቃሪ ቅዱስ ጳውሎስ በኤፌሶን መልእክቱ ከሙታን ተነሳ አለ ኢየሱስ ክርስቶስም ክርስቶስም ያበራልሃል ይላል። ሰው ክርስቶስ እንዲያበራልህ ከሙታን መካከል መነሳት አንተ ቀድመህ መነሳት አለብህ። ራይዝ ማድረግ አለብህ። የአሁን ሶሻል ሚዲያ እየተጠቀመን ነው ያለው፣ እኛ ሳናውቀው፣ እንደ ልክ ውሃ እያሳሳቀ እንደሚወስድ እንደዛው ነው የሚወስደው ሶሻል ሚዲያ። ዛሬም መንቃት አለብን ከተኛንበት ሳናሸልም ማለት ነው። ጌታችሁ በምን ሰዓት እንደሚመጣ ስለማታውቁ በየትኛው ሰዓት እንደሆነ ቀጠሮውን አታውቁ እነዚያ አምስቱ ብልጦችና አምስቱ ብልጦችን ታስታውሳላችሁ ብዬ አስባለሁ። አምስቱ ብልጦች ዘይታቸውን ሞልቶ ጠበቁት ከዛ ገቡ ማለት ነው ወደ ሙሽራው ሰርግ። ስለዚህ የሙሽራው ሰርግ ታዳሚ እንድትሆኑ ሙሽራውን ሙሽሪትን ሊወስዳ ስለሚመጣ ስለዚህ እንዘጋጅንን ቃለ ማለት እወዳለሁ። አንተ ስለ ዘይትና ስለ እንትን ስትቃወም አላየሁም አለኝ እና አንዱ ሲጥፍልኝ ከአሁን በፊት እኔ ያው እንግዲህ ወዳጆች ናቸው ዘይትም የሚሸጡት አውቃቸዋለሁ ዘይት ነጋዴዎች አውቃቸዋለሁ በቃ እስካሁን በፊት ለሸጡት ህዝቡን እግዚአብሔር ሲቀጣው ነበር ብዬ አስባለሁ። ነ ህዝብ አዳም ትምህርት ስለማትወድ ተማሩ፣ የትምህርት ኮንፈረንስ ብለን ስንጠራ አትማሩ፣ እኛ በሚዲያ ዋጋ ከፍለ ስናስተምር አትማሩ። እኔ አንድ ቀን አንድ ወዳጄ ሲጠይቀኝ፣ ዘይት የሚሸጥ ወዳጄ ሲጠይቀኝ ከእናንተ ጋር ልጋፈጥም ህዝቡን ማነቃባቸው አልኩት፣ ህዝቡን አስተምሬ አነቃባችኋለሁ እስከሚነቁ ህዝቧ ይቺ ህዝብ ደግሞ እስከምትባንን ድረስ ነግዱ፣ ህዝቧን ጨፍጭፏት አልኩት እና የእውነት ማለት ነው። አንድ ምስጢር ልንገራችሁ አገልጋዮች ቆርጠ ላክለት ለማንኛውም ነቢይ ትልቅ ነኝ ለሚል በቃ ራሱን ያገዘፈ ማንኛውም ነቢይ በጸጋ ለሚያስፈራራችሁ ሰውዬ ላኩ። ማናችሁም በቃ ጊዜ መጥቶባችኋል፣ እግዚአብሔር ሊቀጣችሁ መጥቷል። እግዚአብሔር ደግሞ መቼም አይገልህም፣ በቁም ይቀጣሃል እንጂ። ገባ ላክለት ቆርጠ ላክለት። ለምትፈልገው ነቢይና ሐዋርያ ቆርጠ ላክለት፣ ቆርጠ ላክለት። እስከ ዛሬ ድረስ ኢየሱስን ስለደበቃችሁ ህዝቡን በዘይትና በሽንኩርት በነጭ አዝሙድ በጥቁር አዝሙድ አስራችሁ። አንዱ ደግሞ እግዚአብሔር ይገጽጸው፣ በቀደም ፎጣ ሲሸጣየው ፎጣ ማንትል ነው። ይሄ ማንትል የገባበት ቤት ገደል ግባ። የትም ያንተ ፎጣ አይደለም። የምትሰብከው የምትናገረው ቃል ያልሰራበት ምዕመን ፎጣ ምን ያደርግለ ይገነዝበታል። አሁን ጊዜ መጥቶባቸዋል። ህዝብ አዳም፣ እግዚአብሔር እስከ ዛሬ እየቀጣህ ነበር። ህዝብ ሆይ፣ በእነኚህ በማይራሩ ሰብሳቢዎች፣ ሆዳቸው ክብራቸው ለሆነ በእግዚአብሔር ስም ሲነግዱ ለነበሩ ሁሉ እግዚአብሔር በእነሱ አንተን ሲቀጣ ነበር ህዝብ አዳም። አሁን ግን ነፃ ወጥተሃል ህዝብ ሆይ፣ ተማር፣ ቁጭ ብለ ተማር፣ ቁጭ ብለ ተማር። አበቃለት። የዘይትና የቁንደ በርበሬ የዘይት፣ የሽንኩርት፣ የነጭ ሽንኩርት ዘመን አብቅቶለታል። በቃ፣ ምን አለ የካውንስሉ አለቃ? ምን አለ? ዘይት አለ ከመንግስት አስፈቅዶ ሱቅ ከፍቶ መሸጥ ይችላል አለ? በካውንስሉ ፍቃድ ግን ዘይት መሸጥ አይቻልም። ዘይት ብቻ አይደለም። ጨው መሸጥ አይቻልም። ሽንኩርት፣ ነጭ አዝሙድ፣ ጥቁር አዝሙድ ልትሸጥ አትችልም። ህዝባችንን በጥንቆላ መንፈስ ልትገዙ አትችሉ። ህዝብ አዳም ይውል ትንቢት ስለተናገረ አክብሩ፣ ውደዱ እንጂ እንዳትፈሯቸው። በጸጋቸው ያስፈራሯችኋል፣ እረግማችኋለሁ። በእኔ ላይ ተናግራልና ረግማለሁ፣ አጠፋለሁ እግዚአብሔር የሚያጠፋ ቢሆን አገልጋዮቹ ነው፣ ለሁለት የሚሰነጥቀው መጀመሪያ የእውነት ማለት ነው። የመጀመሪያ እግዚአብሔር መፍለጥ ቢጀምር መጥረግ ቢጀምር ፍርድ ቢያመጣ ከኛ ከአገልጋዮች ነው የሚጀምረው። የእውነቱን ስናገር ሲናገር ፍርድ ከእግዚአብሔር ቤት እንደሚጀምር አታውቁ? ምን ይላል? ልክ በኩር በኩሩን እንደመታው የሞት መልአክ እየመጡ በግብጽ ቤት ውስጥ ያሉትን በኩር በኩሩን እንደጨፈጨፈ፣ የእግዚአብሔር ኃይል እንደዚሁ እንዳይሆን ፈራል። ወደ እግዚአብሔር እንመለስ ማለት ፈልጋለሁ። የሆነ ቤት ይከራያሉ፣ መንደር ውስጥ ናቸው። በቃ እሳት አደጋ የተከሰተ ይመስላል። ጮኸቱ ጸሎት ነው እንዳትል፣ የጸሎት መልክ የለው። ቤት ተከራይተው ምንድነ ቤተክርስቲያን። እናስ መንፈስ ቅዱስ ወረደ ይል እንዴ? መንፈስ ቅዱስ በዝኛው ወቅት እንዲሆን ሚወርደው ሁከት ረብሽ፣ ጩኸት፣ ድብድብ ይመስል። ከዛ ደግሞ ሲወጡ እኮ ህይወታቸው ዜሮ። እንግዲህ መንፈስ ቅዱስ ወርዶ ጩኾ አስጩኾት ከሆነ ሲወጣ እኮ ህይወቱ በህይወቱ መታየት አለበት። ህይወት ዜሮ፣ ያልተቀደሰ ጋብቻ ፍች፣ ፍቺ። አገልጋይ ሆኖ በቃል ኪዳን ያገባትን ሴት ፈቶ ደረቱን ነፍቶ ምንም እንዳልተፈጠረ አድርጎ መድረክ ላይ ማገልገል፣ ህዝቡን እንደገና ነብይ ነኝ ማለት፣ እነዚህ ሁሉ በእጃችን ይነል ዶኩመንቶች ነበር። ሁከት በየመንደሩ ረት። እንዲ ሰው እኮ ደክሞት ውሎ ያርፋል። ገብቶ ክርስቶስ ወንጌል ሰብኳል። ምሳሌያቸውን እኮ የትኛው ርዕስ ላይ የትኛው ምዕራፍ ላይ ነው የዚህ አይነት ሁከት የነበረው? ሰላም ነው ራሱ። ገና ወንጌል ሲሰበክ ራሱ እንኳን ለተቀበለው ላልተቀበለው ሰላም ይሰጣሉ። ወንጌል ሽታው ያስታውቃል፣ ቃሉ ራሱ ይህ እኮ ገና ሲጀመር ከውከት ይጀመራል። እነዚህ ነገሮችና የመሳሰሏቸውን ነገሮች በሙሉ በየአካባቢ ያሉ ጤናማ ወንጌል የሚያስተምሩ ቤተ እምነቶች የመቆጣጠር የመከታተል ሪፖርት የማድረግ መፍትሄ ሰጥቷል። ድንቅ ስራ እየተሰራ ነው። አሁን እግዚአብሔር የተመሰገነ የሆነ እዩ ጩፋ ምን እያደረገ እንደነበር ያው በቅርቡ ካንሰር የሆነ አሉ ካንሰር የሆኑ ሰዎች እስፔሻሊ ይህንን ሰው ነበር ካንሰር ሲል የነበረው ድፍረት። ይህን ያህል ድፍረት ሰጥቷቸው እስከዛሬ ኖረዋል፣ እስከዛሬ ነግዳቸዋል። ይበቃቸዋል። እስከዛሬ በልታችሁታል። ትውልዱ አሁን ትውልዱ ወደ ጌታ ሄድ ተውት። ወደ ክርስቶስ ኢየሱስ ሄድ ተውት። ወደ ህይወት ራስ ወደሆነ ወደ ጌታችን የህይወት ራስን ሰቀሉት እንዳለ ጴጥሮስ ወደ ተሰቀለው ጌታ ወደ አዳኙ ሂድ። በቃ ተውት። ፍቱት። ይህንን ህዝብ ህዝቤን ልቀቅ ይላል እንደተባለ ማለት ነው። ልባችሁ በእግዚአብሔር ላይ አብጠዋል። የትትናን ነገር አታውቁም። የፍቅርን ነገር አታውቁም። የቸርነት የበጎነትን ነገር አታውቁም። የመንፈስ ቅዱስ ፍሬ የሚታይባችሁ አይደላችሁ ጨራሽ። በእድሜያቸው ጌታ ኢየሱስን ያገለገሉ አባቶችን መዛለፍ ጀምራችኋል። እስኪ አንድ ደግሞ ሪቨረንድ ተዘራ የሚባል አለ፣ ሌባውን እንየው። ይህ ሰው ፓስተር ተዘራ ያሬድ ይባላል። ምእመናንን ሰብስቦ አትስረቁ፣ አታመንዝሩ፣ የሌላ አትመኙ፣ ባልንጀራችሁን እንደ ራሳችሁ አርጋችሁ ውደዱ እያለ ይሰክሳል። እሱ ግን ነጋዴ ነው። ዓለም ያለ ነጋዴ። ነጋዴ መሆኑ አይደለም ዋናው ነገር፣ የሚነግደው በፎርጅድ ንግድ ፍቃር ነው። በዚህ ምክንያት እንግዲህ ተደርሶበት 8 ሚሊዮን 175 ሺህ 1 መቶ አምስት ብር ከ71 ሳንቲም እንዲከፍል ተበይኖበታል። እንግዲህ የዘንድሮ ሌብነት እግዚአብሔርን ራሱ ለማታለል የከጀለ ሌብነት ነው። እያረግን ያለ ነው። ይሄኛው ደግሞ ዮዳሄል ሁሉ ይባላል ዮዳሄል ሁሉ ፈለቀ ይባላል። ይሸላለማሉ። ሌባ ያለ ሌባ። ይሄኛው ደግሞ በፎርጅድ ደረሰኝ ነው የሚነግደው። ተደርሶበት እሱም ሀያ አምስት ሚሊየን ዘጠኝ መቶ ሀያ አምስት ሺ ስምንት መቶ ሰባ ዘጠኝ ብር ከ ከስልሳ አራት ሳንቲም

ተበይኖበታል እንግዲህ፣ እንዳደመጣችሁት ነው። እንደዚህ እየዘረፉ እነሱ እግዚአብሔር አይናገራቸውም እንደማለት ነው የሚያስቡት። አገልጋይን እግዚአብሔር አይቆጣም፣ እግዚአብሔር አይበቀልም፣ እግዚአብሔር አይናገርም ብለው ነው የሚያስቡት ይመስለኛል። ከዛም አንጻር በፎርጅድ ንግድ ፍቃድ። እንደዚህ ለሀገር ግብር ክፈሉ ብሎ ያስተምራል መጽሐፍ ቅዱስ። እንደ ጌታችን ኢየሱስ ክርስቶስ እኮ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ አለ። አስራት በኩራታችሁን አስራታችሁን ለእግዚአብሔር ስጡ። ሰርቃችሁኛል ይላል እግዚአብሔር። ኑ ንዋቀስ ይላል እግዚአብሔር ብሎ በሚልኪያስ በነቢዩ ሲሉ ይናገር ነበረ። በተለይ ምዕራፍ 3 ላይ። ስለዚህ እንዴት ሰው እግዚአብሔር ሊሰርቅ ይችላል ሁሉ እያለ ይናገራል። ምክንያቱም ከአስር አንዱ የእግዚአብሔር ነው። ስለዚህ መስጠት አለብን። ተመልከቱ። አሁን ይህ ሰው ግብርን ለመንግስት መክፈል ትቶ በፎርጅድ በፎርጅድ ግብር አይ ሚን ንግድ ፍቃድ ይሰራል ማለት ነው። እኔ ከዚህ ቀደም አንዱን ሰው አስይዤዋለሁ። የአስር ዓመት ግብር ሳይከፍል ለሀገራችን ማለት ነው። ሀገራችን በምን ትደግ ታዲያ? አሁን ሰው ሁሉ መንግስት ላይ ነው እጁን የሚጠቁመው። ግን የሚሰራውን ነገር እዛ አያቆምም። የሚሰርቀውን ስርቆት ረስቶታል። እዚህ ከሆነ ነው ብዙዎቻችን የራሳችን ኃጢአት አይታየንም። ለዚህ ነው አንተ በሌላ ያለውን ጉድፍ ስለምን ታያለ፣ የራስን ሳታ ያለው። ማቴዎስ ወንጌል ምዕራፍ 7 ከቁጥር 1 ጀምሮ ስታነቡ ጌታችን ኢየሱስ የራስን ጉድፍ መቻይ ታል ይልሃል። ስለዚህ ጉድውን ሳይ ስለ ሌላው ሰው ጉድ ይናገራል። አጣመንዝር አትስረቅ፣ እንደዚህ በአሰታት መስክር እያለ ያስተምራል አይደለ? እሱ ግን የለበትም። አትዘሙት የሚለውን የለም አትስረቅ የሚለውን አትስረቅ የሚለውን ተላልፎ ረግጦ እየሰረቀ ስለ አትስረቅ ያስተምራል ማለት ነው። አታጨስ ሲጋራ እያለ የሚያጨስ ሰው ገጥሞ ያቅም። እንደዛ አይነት ሰው እንደማለት ነው። እነዚህ መጨረሻቸው እንግዲህ እነዚህ ጥፋታቸው እጅግ በጣም ትውልዱንም ማጥፋት ነው፣ መበረዝ ነው፣ ከቃሉ ከወንጌል ቃል ማውጣት ነው፣ ከክርስቶስ ከራስነት ህይወት መንቀል ነው። ከዛ ስራቸው ሲነቀል፣ ቤቱ አወዳደቁ ታላቅ ይሆናል። መሰረቱ አሸዋ ይሆናል፣ ይፈርሳል ማለት ስለዚህ ወደ ክርስቶስ ኢየሱስ ወደ ራሱ ወደ ጌታ እንድንመለስ እግዚአብሔር ይፈልጋል። እስኪ ይሄንን ወንበዴ አንድ ጊዜ ተከታትለ ነው እንመለስ፣ ደግሞ የሚሰሩትን ጉድ ላንቺ የሚያስፈልግ ካሳ አሜን ካሳ ላስከፍልሽ፣ እውነት የእግዚአብሔር ለካሳ የሚሆን

እሺ ቻናሉ ማለት ነው። ድንገት ነው ቲቪው ሲከፍተው አየሁት። ይሄ ደግሞ ጀማይ ችነው በህልሜ አይቻለው። እና ፑት ጫማ አድርጌና ወደዚህ ቸርች ስመጣ ቪዲዮ ያገኘሁት ሁለቱ ጋር ብቻ ሆኖ እንጂ ሌሎችም ጋር መስክራለች። እስኪ እያልኩ ነበር ብር የምቆጥረው፣ መድረሻ ከዛ እዚህ መለስ ስንት ነው አንተ? እያልኩ ነበር የምጠይቀው። አሁን ዘና ብዬሽ በኮንትራት እመጣለሁ። መቼ ሊጥራ

ክፍትቱ ቦስ ገቢ ሌላ ምንም አለ። ወንበዴዎቹ ምንም አይመስሉኝ። እነዚህ ሌቦች ምንም አይመስሉኝም ስለማውቃቸው። ማለት የህዝቡ መንበግበግ ነው የሚገርመኝ። ወይ ምን የሆናችሁ ነው ማለት? ለእነሱ ስንጥር ሆናችሁ የሆነ በመሀል የገባ የሆነ አቋሚ እነሱ መቆሚያ እንደሌላቸው ለማቆም በመሀል የገባችሁ ነው የምትመስሉት። እንደዚህ ስታማስሉ ወጥ እንደሚማሰል ስታማስሉ፣ መሀል ገብታችሁ፣ ኮሜንት ላይ ገብታችሁ ትረጫላችሁ። ይህንን ብልግናፋችሁ ለወንበዴ እንዴት፣ ለሌባ አንተ ትቆም አለ እንዴት? ጎን ትሆናለ? እዛም ትሄዳለች፣ እዚህ ህዝቡ እዛ ይሄዳል፣ ህዝቡ እዚህ ይሄዳል።

ቃሉን አያቅ የእግዚአብሔርን ቃል አንድ ቢጠየቅ ፊደል አይመልስ። ወደ እግዚአብሔር ቃል ተመለሱ ሲባል ደማችሁ ይፈላል። ወደ ቃል እውነት እንመለስ ሲባል ቃል ለመስማት ጊዜ የላችሁም። ኧረ ሰዓት የለኝም እኔ እዛ ቸርች። እንደውም እዩ የዩ ቸርች ነው የሚሄደው። ኧረ ገድ የለህም። የዮናታን ቸርች ነው የሚሄደው። የእግዚአብሔር ቃል ቸርች፣ ጆይ ጭሮ ጆይ አይተዋል። እዛ አንድ ሰው አንድ የእግዚአብሔር ሰው ተነስተዋል እኮ ብራዘር። መች ነው የምትነቁት? ከተኛችሁበት መች ነው የምትነቁት? ሲስተር ኬ መች ነው የምትነቁት? መች ነው አይንሽ የሚከፈተው? መች ነው የውስጥ አይናችሁ ተከፍቶ የመጥራቱን ተስፋ ተመለከቱ፣ ተመለከቱ። እግዚአብሔር ያዘጋጀውን በልጁ በክርስቶስ ያለውን የዘላለም ሕይወት የምታገኙት የምትቀበሉት መች ነው? ድነታችሁን የምትፈጽሙት በፍርሃት በመንቀጥቀጥ መች ነው? እንደ አወራ ቅዱስ ጳውሎስ እኮ ድነታችሁን ፈጽሙ ያለው እኮ ፊልጵስዩስ መልእክት ምዕራፍ 2 ቁጥር 12 ላይ ድነታችሁን ፈጽሙ በፍርሃትና በመንቀጥቀጥ ነው። ራሱ ትሪቭሊንግ ትሪቭል እያደረጋችሁ ነው፣ በመንቀጥቀጥ ነው ድነት ራሱ የሚፈጽመው እንዳይመስላችሁ። ዛሬ ተመለሱ ስላችሁ ለኔ ምንም ማለት በመናገሬ ብዛት መደከም መስሏችሁ፣ ኖ ኖ፣ እኔ ምንም አይመስለኝም። እንደነዚህ አይነት ተኩላዎች በበጎች መካከል ሰርጎ የገቡ አይሸውዱኝም። እናንተ ግን አይናችሁ የጠፋባችሁ ሰዎች ታስቁኛላችሁ። ጭራሽ ድፍድፍ ዘይት፣ እኔ ድፍድፍ ነዳጅ ነው የማውቀው። ድፍድፍ ዘይት የሚባል የለም ታለ፣ ድፍድፍ ነዳጅ ግን አለ። ድፍድፍ ዘይት ማንም ከክርስቶስ በቀር የተቀባ የለ። ሐዋርያ ሥራ 10 38 ላይ በመንፈስ ቅዱስና በኃይል የቀባው ጌታችን ኢየሱስ ክርስቶስን ብቻ ነው እግዚአብሔር በአዲስ ኪዳን ማንም የተቀባ የለም። በአዲስ ኪዳን የተቀባ ሰው የለም። እረ ተው ግን ተው ተው፣ አትፈላሰፉ እናንተ ሰው ተው። መጨረሻችሁ ከባድ ነው። ኖ ላይ ሲቀልዱ ኖ ላይ ሙር ሲይዙ ተመለሱ ሲባሉ መጨረሻ መግቢያቸውን ነው ያጡት። ለዚህ ነው ጌታችን ኢየሱስ በክረምት እንዳይወጥ በተለይ ምጥ የያዛ ሴት ወየውላት ያለው ጌታችን ኢየሱስ ክርስቶስ ማቴዎስ 24 ላይ ያ ዘመን ሲመጣ ቅርንጫፎቻቸውን እንኳን የተውላቸው ብሎ በሚክያስ መጽሐፍ በመጨረሻ በመጨረሻው የብሉ ኪዳን መጽሐፍ ላይ ጌታችን ምንድን ነው ያለው? ምዕራፍ 3 ላይ የሚመጣው ቀን ቅርንጫፎቻቸውን እንኳን አይተውላቸውም። ለኃጢአተኞች የሚመጣውን ቀን ያቃጥላቸዋል፣ እንደ ምድጃ ሰዓት የሚነድ ቀን ነው የሚመጣው። ተጠንቀቁ። ለእግዚአብሔር ሰዎች ግን የጽድቅ ፀሐይ በክንፋቸው በታች ይበቅልላቸዋል ነው የሚለው። ለኃጢአተኞች ግን ቅርንጫፋቸውን እንኳን አይተውላቸውም። ተጠንቀቁ ይላል እግዚአብሔር። ተመለሱ። ይኸውላችሁ፣ እንደዚህ አይነት ወንበዴ ሌላ ወንበዴ ይኸውና። ካፋችን ካውንስል ውስጥ ያሉ ካንሰር የሆኑ ሰዎችን ግን ከዛሬ ጀምሮ እንግዲህ እንታረማለን እናስተካክላለን። ብዙ አንዳንድ ጊዜ አልመከሩም የሚሉት አለ አ መክረናቸዋል አንዳንዶቹ የመከርኳቸው አሉ፣ ተመክሮ የተመለሱ አሉ፣ ዳር ዳር የሚሉ አሉ። ግን አይ ቲንክ ትህትና ያስፈልጋል ምክርም ለመቀበል እንዴትና ያስፈልጋል ሰው። እንግዲህ እንዳደመጣችሁት ነው፣ ፓስተር ጻድቁ አብዶ የወንጌላውያን አማኞች ህብረት ካውንስል እሳቸውን እንኳን ላለመስማት በጣም ትዕቢታቸውን አደረታቸውን ነፍተው በትዕቢት ተወጥረው የእግዚአብሔርን ሕዝብ ሲሳደቡና ሲራገሙ የሚውሉ ኦኬ። ይሁንላል እምቢ ካልክ ደግሞ አልከፍልም፣ ገንዘብ አላወጣም ካልክ ጭንቅላት ይመታል፣ ትሞታለህ፣ ዛሬ ካልሰጠህ ትሞታለህ እያለ የሚያጣለል ሕዝብ እኔ ህዝቡ አሁን አያሳዝነኝም። ለምን መሰለህ? ህዝቡ ፈልጎ ነው የሚሄደው። አሁን ለነሱ ጠበቃ ቆሞ አሁን ወደ ዘር ነገሩን ወስዶታው እንደሰማችሁት፣ በተለይ የደቡብ አካባቢ የሚገኙ ይሄ ከዚህ ከጩፋ ጋር በተገናኘ ወደ ሌላ ነገር እየሳቡት ያሉ ሰዎች አሉና፣ ዊድ ሪስፔክት በጣም ላወራችሁ ፈልጋለሁ። የደቡብ ሰዎች ሁላችሁንም ሳይሆን እየተናገርኩ ያለሁት በጣም ዘረኞች ሆናችሁ አላችሁ። ከዘር ጋር ምንም የሚያገናኘው ጉዳይ የለም። ወደ እግዚአብሔር ቃል ተመለሱ ስትባሉ፣ ለራሳችሁ ጨው፣ ለራስህ ስትል ጣፍት ነው፣ አለዚያ በሰው ነው የምትረገጠው። በቃ አልጫ ነው የምትሆነው፣ በሰው ከመረገጥ ውጭ ምንም ጥቅም የለው። ስለዚህ እናንተ የምድር ጨው ናችሁ ሲል እኛ ጣፋጮች ነን። በዚህኛው መልኩ ግን አልገዛም ካልን ከምድር ከእግዚአብሔር ቃል ከወጣ ብርሃንነታችን ቀርቶ የጨለማ ልጆች እንባላለን ማለት ነው። ከጨለማ ልጆች ጋር የምትመላለሱ እኮ ነው የጨለማ ልጆች ናችሁ። በአጭሩ ልንገራችሁ፣ ዛሬ ብትመለስ ይሻላል፣ ነገ አይመሽብህ ማለት ነው። ለራስህ ነው፣ ለእኔ አደለም። እኔ ምንም አታመጣለኝም ና ይሄ ጉድህን ስም። አሁንም እስኪ ምን እንደሚል ጉደኞች አሉ፣ እንደዚህ ዘረኞች። የነቢዩ ጩፋ ወዳጆች እንኳን ደሳላችሁ አላችሁ። አካውንቴን ፎሎ ላይክ 50 50 ጊዜ እያደረጋችሁ ይህንን ቪዲዮ ለነቢዩ ጩፋ ወዳጆች አድርሱላችሁ። በመጨረሻም ክራይስት አርሚ ቤተክርስቲያን አኖይንቲንግ ኦይል ወስዶ የተፈወሰው ሰው ለምስክርነት ሲመጣ ሽጉጥ ይዞ በመምጣት አደጋ ውስጥ በገባውበት ሁሉ ይሄ የያዝኩት ሽጉጥ ሳይሆን የተጸለየበት እግዚአብሔር ኃይል ያረፈበት ዘይት ከሞት ታድጎኛል ሲል የካውንስሉን የዘይት አትግዙ ውግዘት ውድቅ አድርጓል። የእግዚአብሔር ሰው ይሄ ሽጉጥ አያደረኝም። የካውንስሉን የዘይት አትግዙ ንግግራቸውን ውድቅ አድርጓል፣ የሚል ተረት እየሰማችሁ ነው። አሁን ይሄኛው እንግዲህ የእሱ ደጋፊ ነው። ያው የእሱ ሀሰተኛ ወዳጆች ያው፣ ሌቦች ናቸው፣ ሀሰተኞች ናቸው፣ አብሮ በል ናቸው፣ ነብሰ ገዳዮች ናቸው፣ ትውልድ አጥፊ መርዛማ ናቸው ማለት ነው። መርዛሞች ደግሞ መነቀል አለባቸው። ለዛ ነው ተዋቸው ይደጉ ያለው ጌታችን ኢየሱስ ክርስቶስ። ይደጉ እስከ መጨረሻው፣ ልክ ሲያድጉ ሲታዩ ሲበቅሉ፣ ከውስጡ ለይተን መግረዝ እንችላለን አለ። ይገረዛሉ ማለት እንደዚሁ። ዛሬም ጊዜያችሁ ደርሷል። ከዚህ በኋላ መቀጠል አትችሉ። አብራችሁ ተነቃይ ነው የምትሆኑት። ለብቻችሁ ሃይማኖት መስረታችሁ አገልግሉ ተብላችኋል ማለት ነግዱ ተብላችኋል ባጭሩ አወታችሁን ነግዱ። ለሰነፍ እንደ ስንፍናው መልስለት ብሏል ሰለሞን። አሁን እኮ በኢትዮጵያ ሰው ጆክ ሲያምረው ዲያንስ እኮ አይደለም ትዝም የሚሉት ለመክፈት ለመዝናናት የእኛን ቪዲዮዎች ነው የሚያዩ። ከት ብሎ እየሳቀ በኢየሱስ ስም በልሳን እግዚአብሔር ስሙ መቀለጃ ሚያየው አይፈራው ሚሰማን አይፈራው። አላከበድ ነው አላሳየ ነው አልገለጥ ነው አላመጣ ነው። የአብዛኞቻችን አገልጋዮች ዓላማ ኢቭን ሰውን ማዝናናት ነው። ቤተ ክርስቲያን ቲያትር ቤት፣ እኛም ኮሜዲያን ሆነን በሆነ መንገድ ቢያስፈልግ ኮሜዲያኖቹን ቢወስድን

ወንደርፉል። እግዚአብሔር ታምራትን ሰሪ ነው። በዘመናት መካከል የራሱ የሆኑት ሰዎች አሉት። ይህንንም እግዚአብሔርን አከብራለሁ። ታድሶ ለቤተክርስቲያን፣ ታድሶ ለፕሮቴስታንት፣ ታድሶ ለዚህ ቤተክርስቲያን፣ ለፕሮቴስታንት ለወንጌላውያን አማኞች ህብረት ታድሶ ያስፈልጋቸዋል በኢየሱስ ክርስቶስ ለመርካት ገንዘብ ማግኘት የለብኝም በኢየሱስ ክርስቶስ ለመርካት በሽታይ መፈወስ የለበትም በኢየሱስ ክርስቶስ ለመርካት ስልክ ቁጥሬ ሊነገረኝ አይገባም በኢየሱስ ክርስቶስ ለመርካት ተጨማሪ ነገር አያስፈልገኝም በኢየሱስ ክርስቶስ ኦሬዲ ረክቻለሁ የማይሰራውን ስራ ሰርቶልኛል በመስቀል ላይ ተንጠልጥሎ ኀጢአቴን ተሸክሞ በአፊት ማልቶልኝ ሞቶ የተነሳ ጀግና ነው የረካሁበት ጀግና ነው የማመልከው ኦሬዲ ረክቻለሁ ኦሬዲ በእርሱ እርሱን በልቻለሁ ኦሬዲ እርሱን ጠጥቻለሁ እርሱ ረክቻለሁ። ሌላም ክርስቶስ ቤቱን እንዲያጠራ የምትፈልጉ ከሆነ ለክርስቶስ አካል ሰሚት አድርጉ። እናንተ የአካሉ ብልቶች ናችሁ። ብልቶች ከሆናችሁን ከያስ የአካሉን ስራ መስራት አለባችሁ። ከግንዱ ካልተጣበቀ ቅርንጫፉ ሊያፈራ እንደማይችል እንደዛ ከግንዱ ተጣብቃችሁ ማፍራት ይኖርባችኋል። አሊያም ተቆራጭ ነው የምትሆኑ። የማያፈራውን ፍሬ አባቴ ይቆርጠዋል፣ የሚያፈራውን ግን አብዝቶ እንዲያጠራ አብዝቶ እንዲያፈራ ያጠረዋል ነው የሚለው። አብዝቶ እንዲያፈራ ፍሬም ብታፈሩ ደቀ መዛሙርት ትሆናላችሁ። የእኔ ደቀ መዛሙርት እንደሆናችሁ ደግሞ ሰዎች በዛ ያውቃሉ ነው ያለው። የክርስቶስ ኢየሱስ ደቀ መዛሙርት ከሆናችሁ የዮሐንስ ወንጌል ምዕራፍ 15 ጌታችን ኢየሱስ እኔ የወይን ግንድ ነኝ አባቴም ገበሬ ነው እንዳለው ማለት ነው። ከቁጥር አንድ ጀምሮ እኔ የሕይወት ዋና ምንጭ ነኝ ያለው ኢየሱስ ነው። ትንሳኤና ሕይወት እኔ ነኝ ያለው ኢየሱስ ነው። ከኔ የሚጠጣ ለዘላለም አይጠማም ያለው ኢየሱስ ነው። የሕይወት ራስ ኢየሱስ ነው። ከኢየሱስ ውጪ ወንጌል የለም። ከኢየሱስ ውጪ ሕይወት የለም። ከኢየሱስ ውጪ መንገድ የለም። ከኢየሱስ ውጪ እውነት የለም። ወንጌል ስለ ጌታችን ስለ ኢየሱስ ክርስቶስ ነው። በስጋ ስለተገለጠው ከዳዊት ዘር ስለሆነው ስለሱ ብቻ ነው። ከዚህ የሚወጣ ወንጌል ሁሉ ያ የሐሰት ወንጌል ነው። ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ አንድ ላይ ቁጥር ሰባት ጀምሮ እንደተናገረው እንደዚህ አይነትን ወንጌል የሚነግሯችሁ ከመላእክት እንኳን ቢሆኑ የተረገሙ ይሁኑ ብለዋል። ደግሜ እላለሁ ብሎ የተረገሙ ይሁኑ። ስለዚህ ከክርስቶስ መስቀል ዘወር አድርጓቸው፣ ወደ ስጋ ፍቃድ ወደ ምኞታቸው ወደ ዓለማዊነት የሚያስገቧችሁ እነሱ ጨለማ ልጆች ናቸው። ኑፋቄን አሽልቆ የሚያገቡ የአጋንንት ግብሮች ናቸው። ስለዚህ ተመለሱ ይላል። ዛሬ እግዚአብሔር በታስተውል የዘላለም ይወጣለህ፣ በታስተውል ትገለበጣለህ። ጌታ ኢየሱስ ክርስቶስ ይመጣል። ማራናታ